ቃሉ ለብ የተመቸ እንዲሆን ንጹህ ልብ ፍጠርልኝ፣ ንጹህ ስጠኝ። አንተን የሚያመልክ ለአንተ የሚገዛ አንተን የሚወድ ለህግ ቀና የሚወድ ልብ ስጠኝ። ንጹህ ልብ ባለው መንፈስ ቅዱስ ያድራል። የኛ ልብ ንጹህ ነው ወገኖች? ይሄ ቃሉን ከጠበቅ ከወደድ ነው። ልባችን ንጹህ ነው? ልባችን ዛሬ ቢታይ እኮ ከባድ ነው የሚመናል። እንደ ልብሳችን ልባችን ንጹህ አይደለም። እውነት ነው የምነግራችሁ። ሁላችን ከታይ እስከ ላይ ሁላችን የቤተክርስቲያኒቱ አማኞች አገልጋዮች ምእመናን ሁላችን በየዘርፉ ልባችን ቢታይ ይከባል እግዚአብሔር ልባችን ይመለከታል መንፈስ ቅዱስ የሚያድረው በንጹህ ልብ ነው መንፈስ ቅዱስ አባቶቻችን ሐዋርያት መንፈስ ቅዱስ ያደረባቸው ሁለንተናቸው ለሱ ሰጥተው ስለተቀጠሉ ነው እሱ ሲመጣ ሁሉን ይገልጽላቸዋል ሁሉን ያስተምራቸዋል እኔ የነገርኳችሁ ሁሉ ያሳስባቸዋል ታስተውላላችሁ ወንጌሎች የዛሬኛው እኮ ማስተዋል አቅቶና ዝንጉዎቹ ሆነናል ዝንጉነት ሰልጥኖብናል እኮ አለማወቅ ድንቁርና ሰልጥኖብናል። ረዲቁን ዓለም ጊዜያዊ ዓለም ለጊትን ማየት አቅቶናል። የዘላለም ህይወትንና ጊዜያዊ ሕይወትን ማየት አቅቶናል። የእግዚአብሔር ልጆች፣ ሁሉም የሰው ልጅ ሲታይ ዛሬ ለጊዜያዊ ዓለም ነው ዋጋ የሚከፍሉ፣ ለጊዜያዊ ዓለም ነው ደም የሚያፈሰው ለጊዜያዊ ዓለም ነው ጦርነቱ ግብግቡ፣ ያለው ጥላቻው ያለው አንዱ አንዱ የሚያሳድደው አንዱ በአንዱ ደም ተራምዶ ስልጣን የሚይዘው አንዱ በአንዱ ላይ ተራምዶ እንጀራ የሚበለው ለጊዜያዊ ዓለም ነው። እግዚአብሔር ግን ሄደግሞ የመንፈስ ቅዱስ ማደሪያነት አይደለም እግዚአብሔር የሞደል መገለጫ አይደለም። ስለዚህ ወገኖቼ ልበ ንጹሐ ፍጥር ሊተ እግዚኦ፣ ዳዊት ንጹሕ ልብ ባለው እግዚአብሔር ያድነው ንጹሕ ልብ ባለን ቂም በቀል የለም፣ ክፋቱ የለም፣ ዘረኝነቱ የለም፣ ዝሙቱ የለም፣ አጠቃላይ ፍቅር የለም። በልባችን ውስጥ የለም እየከለለስ መልካም እግዚአብሔር በትክክል ወደነዋል። ቃሉ ገብቶናል፣ ስራቱ ገብቶናል፣ አንዱ ኮቱ ገብቶናል። ብዙዎቻችን በልምድ እንመላለሳለን። በልምድ ስለምንመላለስ ነው ጥላቸው የነገሰብን፣ ቂም በቀሉ የነገሰብን፣ ክፋቱ የነገሰብን። ከልምድ እንወጣ። ገብቶናል አገልግን፣ ገብቶን እናምልክ፣ ገብቶን ዋጋ ለማግኘት እናአገልግልኝ እግዚአብሔር ልጆች እንመላለስ፣ ይህም ይመጣል። እሱ ይነግራቸዋል። ዛሬ ቆረቆብና በእጃችን የጨበጥነው መያዝ አልቻለም። አንድ የምናገረው ጆሮችን አይሰማውም። መና ስለ ፅድቅ እንናገራለን እናስተምራለን፣ ግን መግለጥ አልቻለም። ስለዚህ እግዚአብሔር አምላካችን በትክክል የምንወደው ከሆነ አሁን የምንጠብቅ ከሆነ በስራ እንግለጠ። በስራ ይገለጥ። መውደዳችን ፍቅራችን በስራ ይገለጥ፣ በንሳ ይገለጥ። የወደድነው ወንድማችን በመውደድ እንግለጠው። ስጋውን ደሙን በመቀበል እንግለጠው። በቤቱ በማስቀደስ በቤቱ በመመላለስ ለቅድስና ራስን በማዘጋጀት በስራ ይገለጥ። ከስራ የተለየ እምነት የሞተ ነውና፣ ስራ የተለየው እምነት የሞተ ነው። እምነት የተለየው ስራም የሞተ ነው። እምነት አለ ብሎ ሰው ስራ ከሌለው እምነቱ ብቻ አያድነውም። የተ ክርስቲያናችን እምነት ብቻ ትልክ እምነትና ስራ አስተባብሮ የያዘ ይድናል። ስለዚህ ቃሉን ጠብቀን በእግጸንተ የአባቶቻችን አምላክ እግዚአብሔር ካለ በኋላ ደግሞ ሰላም እንርላቸኋለሁ። ሰላም ሰላም አለም እንደሚሰጠው አይደለም። ሰላም ላይ ጌታ እግዚአብሔር አምላካችን ለሙሴ ተናግሯል። በዘናግን ምዕራፍ ሃያ ስድስት ቁጥር ስድስት ላይ ሌላ በምድራችሁ ላይ ሰላምን እሰጣለሁ። በምናችሁ ላይ ሰላምን እሰጣለሁ። በምድራችሁ ላይ ሰላምን እሰጣለሁ። የእግዚአብሔር ልጆች እቺ ምድር ሰላም ያስፈልጋታል። ዛሬ አለማችን እቺ ምድር የሰቆቃ ምድር ሆናለች። የልማ ምድር ሆናለች። የሰው ልጅ በሰቆቃ ጊዜውን ዘመኑ ይገፋባት አለም ሆናለች። ሰላም ያለ ከእግዚአብሔር እጅ ነው። አለም የሰው ልጅ ከእግዚአብሔር እጅ ሲወጣ በራሱ ጊዜ ሰላሙን ጣለው ሰላማችን ከእጃችን ነጥቆ ነው ልቋል። ስለዚህ ሰላማችን እንዲመለስ የሰላም ባለቤት ወደ ወደ የታ መመለስ ነው። የእሱን ቃል መስማት እንደ ቃሉ መኖር ነው። የታ እግዚአብሔር እንዲያለ በምድራችሁ ላይ ሰላምን እሰጣለሁ። ትተኛላችሁ የሚያስፈራችሁ የለም። ትተኛላችሁ የሚያስፈራችሁ የለም። ዛሬ የሰላም እንቅልፍ የሚተኛሉ ወገኖች፣ የሰላም እንቅልፍ እንተኛለን። የሚያስፈራል ነገር የለም። በፍርሃት አይደለም የምንወጣው የምንገባው። የሰላም እንቅልፍ ተኝቶ የሚነሳማ ነው ሰላም እኩትናል። የሰላም ባለቤት ግን ሰላምን እተውላችኋለሁ ይላል እግዚአብሔር አምላካችን። ትተኛላችሁ፣ የሚያስፈራችሁ የለም። ክፉዎችን አራዊት ከምድራችሁ አጠፋለሁ። ክፉዎች አራዊት፣ ሰላምን የሚናሷችሁን የሚያስፈሯችሁን አራዊት አራዊት ከምድራችሁ አጠፋለሁ ሲባል እነዚህ በተፈጥሮ አራዊት የተባሉት እንዳይመስላችሁ። አራዊትማ እግዚአብሔር ጠብቀው ነው ያሉት። የሚወጡት በሌሊት ነው፣ በስርዓታቸው ነው የሚንቀሳቀሱት ሲነጋ ሌሊት ወጥተው ሲንቀሳቀሱ አድረው ብርሃን ሲመጣ ወደ ቦታቸው መለሰ አራዊት የተባሉት የሰው ልጆች ናቸው በክፋታቸው በክፉ ስራቸው አራዊት የተባሉት እነዚያን የእናንተ ምድራችሁን ሰላም የሚረሱትን እናንተ ድረፍ የነሱአችሁ አራዊት አጠፋችኋለሁ እግዚአብሔር ልጆች ዛሬ የሰው ልጅ አውሬ ሆኗል ሁላችንም የሚፈራው ሰው አለ ዛሬ አውሬ የሚፈራ ሰው አለ በዘፈን ሰውን ፈራለን ስንወጣም ሰውን ፈራለን ማለዳም ስንመጣ ሰው ስናይ እንፈራለን። ማታም ስንገባ ጨለም ሲል ሰው ሰው ስናይ እንፈራለን። ዛውዴ ዛውሬ እኮ አውሬ የሆነው ሰው ነው። ስለዚህ ምድራችን ባህራዊቶች፣ በክፉ ሰዎች ምድራችን ሰላማት ነች። አምላካችን እግዚአብሔር አሪያዎች የሆኑትን ሰዎችም ልቦና ይስጣቸው። እግዚአብሔር ልቦና ሰጥቷቸው ወደ ሰውነት ይመለሱ። ስለዚህ እናል ሰላም እንሰጣቸዋለሁ። የሰላም ባለቤት ሰላም እንተውላቸዋለሁ። ሰላም የምንሰጣቸው ዓለም እንደሚሰጠው ሰላም አይደለም አሁን ዓለም በዓለማችን ላይ አስተማማኝ ሰላም ይባላል፣ ጸጥታ ሰፍኗል ይባላል። አንዳንድ ጊዜ ጦርነቱ ሆ ሲበዛ ግን እውነት ነው ውሸት፣ በፖለቲካው ዓለም ጸብ ጦርነት እያለ ሰላም ነው ይባላል። በዚህ ሰላም አለ ይባላል፣ ግን ሰላም የለም። ዓለማችን የት ሰላም አለ? ዛሬ ዓለም ታስተናግረው ሰላም ነው እያየን አይደል? ሀያላን አገር ምን እላቸው? የሰው ልጅ መሳሪያ ያዘጋጀው ለሰላም

ክርስቶስ ሰላም ሲሰጥ ሰላም ተኝቶ መነሳት አለ። ፍርሃት ሰቀቀን የለም ረፍት የለም። ሀውሳለ ጤናለ በረከታለ ጎደሎ ይሞላል። ጨለማው ይወገዳል። ችግሩ ሰላም ከክርስቶስ እጅና ያለው ክርስቶስን ተውን ቃሉን ዳዊት አንተ ኃጢአተኛ በደለኛ እግዚአብሔር የእግዚአብሔር ቃል ህጉን ሊዳን የምት የምትከንት ትናገራለህ አንተ ኃጢያተኛ ሆነ በደለኛ ሆነ በኃጢያት ወርቅ ሳትነሳ ኃጢያተኛ እንዲ ነው እንጂ ለምን ለምን ትለከት ነገርከ ወላት ሰይሎ እግዚአብሔር ኃጢያተኛ እግዚአብሔር ይለዋል። ህግን ለምን ትናገራለህ? አንተ ኃጢያት እየሰራ በደል እየሰራ ክፋት እየሰራ ዝማዎችን ስታይ ከዝማዎች ጋር እየሄድክ፣ ሌቦችን ስታይ ከሌቦች ጋር እየሄድክ ወንድምህ በሽንገላ ሰላም እያልክ ከወንድም ጋር በሽንገላ እየወጣ እየገባ ህግ እንደምትናገራ ይለህ ይላል፣ እግዚአብሔር ይላል። ዛሬ ስለዚህ አንተ ትምህርንቴን ጠላህ። እኔ አባት እግዚአብሔር ወርቀህ እንድትነሳ ስገጽስህ ጠፍተህ እንድትፈለግ ወደ ቤት እንድትመጣ ስገጽስህ ረክሰህ እንድትቀደስ ንስሓስ እንድትገባ አንተ ተግሳሴን ጠላህ። በጀርማ በኋላ ያለ ግባይ፣ ከ ከካሌ አሁን በኋላ አባቶች አሉ። ከጀርባይነ ምን እንደሚያደርጉ አላየነው። ኋላይናያ እናንተ በጀርባችሁ ያለውን አታዩ። ቃሌ ነው በኋላ ማለት ዛሬ ሁላችን የእግዚአብሔርን ቃል ወደ ጀርባችን መለስነው፣ በጀርባችን ጥለው በኋላ በ አልገለጽንም ነው። ስለዚህ እግዚአብሔር እግዚአብሔር ይባካ ደንግጡ፣ አትፍሩ፣ ተመልከቱ። ሰላምን እተውላችኋለሁ። ሰላም ሲኖር አይደል መደንገጥ የሚጠፋው ፍርሃት የሚጠፋው ሰላም ሲኖር እኮ ነው። ሁከት ይበዛ ኩን ፍርሃት የሚመጣው ሁላችን ደነግጣለን። የኑሮ ውድነቱ ያስደነግጠናል፣ ጦርነቱ ያስደነግጠናል። ይሄ ያለም የምታዩት ነገር ያስደነግጣል። ዛሬ የማይደነግጥ አለ ማለት በስጋት የማይኖር አለ ማለት? ጌታ ግን አደንግጡ፣ ተመልከቱ። ይሄን አምላክ ነው የምናመልከው እኮ እግዚአብሔር ወጭን ቃል አይተከፍ ትናንት የተናገረውን ዛሬ እግዚአብሔር ያደርገው። ማንን የእግዚአብሔር ቀን ሁልጊዜ ይሰራል። በትክክል ለሚከተሉ ሰዎች እውነት ላይ መነጋቸው ሰላም አለ። በትክክል እግዚአብሔር ለሚያመልኩ ሰላምን፣ እግዚአብሔርን በልባቸው ላይ ያነገሱ በልባቸው ስለዳለ የእግዚአብሔር ቃል የተጻፈ ጌታ ሆይ ልቤን ታንት አዘጋጅቻለሁ፣ በልቤ አንተ ንገስ፣ አንተ ኑር የሚሉ ምንን አላማኞች፣ አገልጋዮች ሰላም ያገኛሉ። ስሙን ይጠራሉ። ስሙን እየጠሩ አሃ ታራውት የሚያስ የሚያጠንጉትን ወጥቆት ያልፋሉ። የድሮ እሳት ይጠፋል። የተወወረን ቁጥር ይመለሳል። ጨለመው ብርሃን ይሆናል። ወገኖቼ ሰላም ሲመጣ ሁሉም ሰው ይወጣል ይገባል። ሰላም ስለሆነ ነው እኮ መተነዚህ የምናስቀድሰው የምንማረው ምናገለግለው ሰላም ቢደፈርስ እኮ ወደዚህ ይመጣ ማን የለም። ስለዚህ የሰላም ባለቤት ግን የኔ ነኝ። አደንግጡ አትፍሩ። ላለመፍራት ላለመደንገጥ ሰው አስተማማኝ ክንድ ላይ መሆን አለበት። አስተማማኝ ክንድ የእግዚአብሔር ብቻ ነው። ማይዝል ክንድ ጊዜ የማይሽረው ማይደከም በባይሩ ኃያል የሆነ ጊዜ የማይሽረው እግዚአብሔር ብቻ የእግዚአብሔር ልጆች ነገስታቱ ይዝላሉ፣ ሰራዊቱም ይዝላሉ፣ መሳሪያ የተሸከሙትም ይወድቃሉ። የማይወድቅ ብርቱ አስተማማኝ፣ ከመሳሪያም በላይ ከሰራዊትም በላይ ከንጉሱም በላይ ከማንኛውም በላይ የሚያስተማምን እግዚአብሔር ብቻ ነው። በሱ ክንድ መደገፍ ነው። ለዚህ ነው እግዚአብሔር ዳዊት አምላክ ነስር ኃይል ነ ወዘወነ ነ ወረዳ የነውቱ ለምንዳቤነ ዘረክበነ ፈድፋደ። አምላካችን ኃይላችን ከሆነ መጠጃችን ከሆነ ሀብቱ ከወታደር ቀመን ነከራ ሁሉ ማምለጫ ጎዳና ከሆነ አምላካችን ምን ያስፈራነ? በእንተዚህ ንፈር ለማለቅለቀት ምድር ስለዚህ አምላካችን መጠጃችን ከሆነ ኃይላችን ከሆነ፣ ምድር ብትናወጥ የቆምንባት ምድር ባሕር ብትሆን ብትናወጥ አንፈራም። ለምን አምላካችን ኃይላችን ከሆነ አምላካችን መጠጃችን ከሆነ አንፈራም። ወለእመኒ ፈለሱ አድባር ውስተ ልበ ባሕር ተራሮች ፈልሰው ወደ ባሕር የሚገቡ አንፈራም። ዛሬ እኮ እኛ በፍርሃት የገባ ነው አምላካችን ካችን ጥግ እርቀን እሱ ግን አስተማማኝ ነው። ዳዊት ይህን የተናገረው በትክክል ንጹሕ ልብ ፍጠርልኝ፣ እኔ አንተ ማደሪያ እንደሆን፣ እግዚአብሔር መከተል ይሻለኛል፣ ከእግዚአብሔር በሌላ ላይ ማንም የለም ካለ በኋላ ነው። እግዚአብሔር አምላኬ መጠጃ ከሆነ አምባዬ ከሆነ መሸሻጊያ ከሆነ ምድር ብትናወጥ ምን ያስፈራል? ዛሬ ምድር ትናወጣለች። የምንፈረው ኃጢአተኛ ስለሆነ ነው። የምንፈረው ከጉ ስለወጣ ነው። የምንፈረው ስለምንጠራጠር ነው። እግዚአብሔር ያድለኛው አያድለኛው በውስጣችን ክፋት አስበ ሀቂ ስላለ ስለምንጠራጠር እንጂ በትክክል ንጹሕ የሆነ ሰው አይፈራም። ምንም አልመነጉት እግዜር እኮ በእሳት መካከል መንገድ አለው በጦርነት መካከል መንገድ አለው። አይተነዋል፣ እነ ሰለስቱ ደቂቅን ሲያወጣ አይተናል፣ እነ ጅርኮስን ሲያወጣ አይተናል፣ እነ ዳንኤልን ከጉድጓድ ከአነ መጽሐፍ ሲያወጣ አይተናል ወገኖች፣ እስራኤልን ባህር ከብሎ ሲያሻግር አይተናል። ይህን አምላክ እያመለክን እኛ እንፈራለን። የምንፈራው እምነት ስለጎደለን ነው፣ ለክፋት ራሳችን አሳልፈን ስለተሰጠን ነው። በረከቱ የሚያስፈራን ጦርነቱ የሚያስፈራን ጤና የሚያስፈራን። ስለዚህ ከዚህ ወጥተን በትክክል አምላካችን እንድናምንና እንድናመልክ ቃሉን እየጠበቅ በጉ እንድንኖር ነው እግዚአብሔር የሚመክረው። ይህን ካለ በኋላ አትደንግጡ ብትወዱኝስ ወደ አብ መሄድን ደስ ይበላችሁ፣ ወደ አብ መሄድ እርሱ አብ ይበልጠኛልና አስተውሎ ከዚህ ላይ ብትወዱኝስ ወደ አብ በመሄድ ደስ ይበላችሁ፣ ደስ ባላችሁ ነበር እርሱ አብ ይበልጠኛልና። ማን ይበልጠኛል? ማን ይበልጠኛል? አብ ይበልጠኛል። አብና ወልድ ይበላለጣል። ችግር አይበላለጡም። እናስተውል። አካላዊ ቃል እግዚአብሔር ወልድ ሥጋ በመልበሱ ነው። እግዚአብሔር ወልድ ሥጋ ለብሶ በአይሁድ እጅ ስጋ ለብሶ ተርቧል። ስጋ ለብሶ ተገርፏል። ስጋ ለብሶ ወደ መቃብር ገብቷል። አካላዊ አብ ግን ስጋ አልለበሰም። አብ አልተገረፈም። አብ አልተሰቀለም። አብ አልሞተም። ስጋ መልበሱ ሲናገር ነው አብ ይበልጠኛል ያለ እንጂ፣ አብና ወልድ አንድ ናቸው። በአብና በወልድ መካከል የበላይና የበታች የለም። በአብና በወልድ መካከል አዛዥና ታዛዥ የለም። አብና ወልድ አንድ ናቸው። ስጋ ስለለበሰ መከራ ስለተቀበለ፣ እንደ ሰው ስለተራበ፣ እንደ ሰው ስለተጠማ፣ እንደ ሰው ስለተያዘ፣ እንደ ሰው ስለተገረፈ አብ ይበልጠኛል አለ እንጂ፣ አብና ወልድ አንድ ናቸው። ይህን ካለ በኋላ አብ ይበልጠኛል። አሁንም ይህን በሆነ ጊዜ ታምኑ ዘንድ አስቀድሜ ሳሁን ነገርኳችሁ። እንግዲህ ወዲህ ከናንተ ጋር ብዙ አልነጋገርም። የዚህ የዓለም ገዥ ይመጣል። የዚህ የዓለም ገዥ የተባለው ዲያብሎስ ነው። እሱ ይመጣል። ገና ስጋ ሊለብስ አይደል፣ ክርስቶስ ስጋ እንደለበሰ አይደል፣ ክርስቶስ ገና ሊገረፍ ነው። በአይሁድ ሊመጣ ነው ክርስቶስን ሊገርፍ፣ ክርስቶስን ሊያሰጥነው፣ ክርስቶስን ደሞ ሊፈስ ሊያደርግ ነው። የዓለም ገዥ ይመጣል። በኔ ላይ ግን ምንም አያገኝም። ኃጢአት አያገኝም። በደል አያገኝም። ከምን በቀር ከኃጢአት በቀር፣ የዓለም ገዥ ወደዚህ ይመጣል አለ በኔ ላይ ግን ምንም አያገኝም። የእግዚአብሔር ልጆች ዛሬም ባለማችን ላይ የዓለም ገዥ ዲያብሎስ ሰልጥኗል። ምክንያቱም በዓለም ደም የሚፈሰሰው የዲያብሎስ ስራ ነው። ደም ማፍሰስ የሰይጣን ስራ ነው። ምዕራፍ ስምንት ላይ ስናነብ የምናገኘው እሱ ከጥጥ ነፍሰ ገዳይ ነበር ነፍሰ ገዳይ ነበር። ነፍሰ ገዳይ ማነው? ዲያብሎስ። ዛሬ ነፍስ መግደል የዲያብሎስ ስራ ነው።